እንኳን ደህና ሰነበታችሁ አድማጭ ተመልካቾቻችን፣ ይህ ባላገሩ ዜና ነው። እንደምንላችኋል፣ ይህ ባላገሩ ዜና ነው። ከዜናዎቹ ጋር ገነት ዘውዴ ነኝ። አርእስተ ዜና በቅድሚያ በትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ እንደ አዲስ የተዋቀረው የጊዜያዊ አስተዳደሩ ካቢኔ ስራ እንደጀመረ ተሰማም። ህዝባችንን ከዚህ ኋላቀር ገዥ ኃይል ለማላቀቅ ሁሉም አይነት ትግል እናካሄዳለን ሲል በአቶ ጌታቸው ረዳ የሚመራው የህወሓት ኃይል አስታወቀም። በአሜሪካ ኑሮን ያደረገው ድምፃዊ ሰለሞን ተካልኝ አረፈ። ወደ ዝርዝሩ አልፋለሁ። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ጅነራል ታደሰ ወረደ እንደ አዲስ የተዋቀረው የጊዜያዊ አስተዳደሩን ካቢኔ ስራ እንደጀመረ ተሰማ። በአቶ ጌታቸው ረዳ ሲመራ የነበረው የካቢኔ ቁጥር ከሀያ ሰባት ወደ ሀያ አንድ ሁለት ምክትል ፕሬዝዳንት የነበረው ወደ አንድ እንዲወርድ ያደረጉት ፕሬዝዳንቱ እስካሁን ምክትላቸው ማን እንደሆነ በይፋ አላሳወቁም። ይሁን እንጂ በዶክተር ደብረጽዮን ገብረ ሚካኤል የህወሓት ኃይል ሰፊ ቁጥር ያለው የካቢኔ አባላት ያካተቱ መሆኑን ተናግረዋል። ምክትላቸው የህግ ምሁርና የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ አድርገው መሾማቸው ለጉዳዩ ቅርበት ያላቸው ጨምሮ በርካቶች በመጽሐፍ ላይ ይገኛሉ። አንዳንዶች አዲሱ የጊዜ አስተዳደር ፕሬዝዳንት የወጣቱ የለውጥ ጥያቄ የሚመልስ አዲስ ካቢኔ አላዋቀሩም በሚል ነቀፌታ እያቀረቡ ይገኛሉ። ፕሬዝዳንት የታዝና ታደሰ ወረደ አዲሱ ካቢኔ ስራ መጀመሩን አስመልክቶ በሰጡት መግለጫ ትግራይ በአሸናፊና ተሸናፊ የፖለቲካ ቅዠት ውስጥ ከገባችበት አዘግት መውጣት አትችልም ብለዋል። ባለፉት ሁለት የጊዜ አስተዳደሩ ዓመታት በርካታ ጥሩና መጥፎ ነገሮች ተፈጽመዋል፣ ሲሉ ገልጸዋል። ጥሩን ለራስ መጥፎውን ለሌላ በመስጠት አይቻልም ያሉት፣ ውድቀቱም ድሉም የጋራ ነው። ከእልህ ህዝብንና አገርን ከሚጎዳ ፖለቲካዊ አካሄድ እንውጣ ሲሉ ጥሪ አቅርበዋል። መረጃው የቲክቫ ነው። ህዝባችንን ከዚህ ኋላ ቀር ገዥ ኃይል ለማላቀቅ ሁሉም አይነት ትግል እናካሄዳለን ሲል በአቶ ጌታቸው ረዳ የሚመራው የህወሓት ኃይል አስታወቀ። አቶ ጌታቸው ረዳ የሚመሩት የህወሓት ኃይል ሌሎችን ያገለለ አቃፊ ያልሆነ ካቢኔ ተቋቁሟል በሚል ተቃውሞውን ገለጸ። አዲሱ የትግራይ ክልላዊ አስተዳደር ካቢኔ ወደ ስራ መግባቱ ፕሬዚዳንት ሌተና ጄኔራል ታደሰ ወረደ አስታውቀዋል። የአንዱን ህገወጥ ቡድን ፍላጎት ብቻ በማድመጥ ሌሎች ያገለለ አቃፊ ያልሆነ ካቢኔ ማቋቋም ተቀባይነት የለውም ሲል በአቶ ጌታቸው የሚመራው የህወሓት ኃይል አስተቃውሟል። አዲሱ ካቢኔ በአስቸኳይ እንዲስተ እንደተስተካከልም ጠይቀዋል። በይፋ ባሰራጨው መግለጫ በባለፈው ጊዜ አስተዳደር ላይ ወታደራዊ መፈንቅለ ስልጣን ተካሂዷል በሚል አገላለጽ ጠቁሟል። በትግራይ ወታደራዊ መፈንቅለ መንግስት በማካሄድ ስልጣን ከተያዘ አርባ ቀን ተቆጥሯል ያለው ይህ የህወሓት ኃይል በአቶ ጌታቸው አስተዳደር ህገ ወጥ ተግባሩን ተጋድሎ ወደ ተባባሰ ግጭት እንዳያመራ ስልጣን ጭምር ለሰላም ሲል አሳልፎ ሰጥቷል በማለት ገልጿል። አዲሱ ፕሬዚዳንት ሌተና ጀነራል ታደሰ ወረደ በፌዴራል መንግስት እና በዓለም አቀፍ ተቋማት ወኪሎች ፊት የፈረሙት ሰነድ ሳይውል ሳያድር በመጣት ወደ አንድ ወገን ያደላ ካቢኔ አቋቁመዋል በማለት ተችቷል። በተግባር ያልተደገፈ ነው ሲል የገለጸው አሸናፊና ተሸናፊ የለም የሚል ተደጋጋሚ ንግግራቸውን አጠልጥሏል። የተጀመረው ለውጥ የሚያስቀጥል እንጂ ወደ ኋላ የሚመልስ አካሄድ ተቀባይነት እንደሌለው ተቋቋሙ ካቢኔ በአስቸኳይ እንዲስተካከል አቃፊ እንዲሆን ጥሪ አቅርቧል። ይህ ሳይሆን ከቀረ ግን ህዝቡን ኋላ ቀርግዥ ካለው ኃይል ለማላቀቅ ሁሉም አይነት ትግል እንደሚያካሂድ አስጠንቅቋል። ይህንን አቋሙን የፌዴራል መንግስትና የዓለም አቀፍ ማህበረሰብ በግልጽ ይወቅልኝ ብሏል። የአዲሱ ጊዜ አስተዳደር ፕሬዚዳንት ታጅና ታደሰ ወረደ አዲሱ ካቢኔያቸውን ወደ ስራ መግባቱ ይፋ ባደረጉት ወቅት ለቀድሞ ፕሬዚዳንት አቶ ጌታቸው ረዳና በኃላፊነት በኃላፊነት ለሌሉ ሌሎች የካቢኔ አባላት የምስጋና እውቅና ለመስጠት ያለመ ስነ ስርዓት ያካሂዳል ብለው ነበር። ኢትዮጵያና ኬንያ በሞያሌ ድንበር የንግድ ልውውጥ በአንድ ሺህ ዶላር ጣሪያ ለመጀመር ተስማሙ። ኢትዮጵያና ኬንያ ለሁለት ዓመታት በዘለቀ ድርድር በአፍሪካ አህጉራዊ ነጻ የንግድ ቀጠና ማዕቀፍ የሁለትዮሽ የንግድ ልውውጥን ለማቀላጠፍ የሚያስችል የመግባቢያ ስምምነት ተፈራርመዋል። በዚህም መሰረት በሞያሌ ድንበር ላይ ለሚደረጉ የሸቀጦች ንግድ የመጀመሪያ ጣሪያ አንድ ሺህ የአሜሪካ ዶላር እንዲሆን ተወስኗል። በቦምባሳ የተጠናቀቀው ይህ ስምምነት የንግድ ሂደቶችን በማቅለል የድንበር ማህበረሰቦችን የኢኮኖሚ እንቅስቃሴ ለማሳደግ ያለመ ነው ተብሏል። በስምምነቱ የኢትዮጵያ ድንበር ንግድ ዞን ከሞያሌ በሀምሳ ኪሎ ሜትር እንዲሁም የኬንያ ደግሞ በመቶ ኪሎ ሜትር ሜትር ርቀት ላይ የሚወሰን ነው። ነጋዴዎችን በጋራ በተስማሙበት የምርት ዝርዝር መሰረት እስከ አንድ ሺህ አሜሪካ ዶላር የሚደርስ የንግድ ልውውጥ በወር እስከ አራት ጊዜ ድረስ ማካሄድ ይችላሉ ተብሏል። ይህ ስምምነት የንግድ ዋጋ ጣሪያዎችን፣ የጉዞ ድግግሞች እና የድንበር ንግድ ዞኖችን የመሳሰሉ ጉዳዮችን በመዳሰስ ለሁለት ዓመታት በዘለቀ ድርድር የተገኘ ውጤት ነው ተብሏል። በአሜሪካ ኑሮን ያደረገው ድምፃዊ ሰለሞን ተካልኝ ያረፈ በአሜሪካ ኑሮን ያደረገው ድምፃዊ ሰለሞን ተካልኝ ያረፈው በድንገተኛ ህመም ሲሆን እስካሁን ምክንያቱ አልታወቀም። ኑሮው በአትላንታ ከተማ አድርጎ የነበረው አርቲስቱ ከሳምንት በፊት በፍሎሪዳ ግዛት ክሪር ዋተር በተባለ ቢች ላይ ሆኖ በለቀቀው በመጨረሻ የማህበራዊ ድረገጾቹ ላይ ባካፈለው ቪዲዮ ላይ ህይወት አጭናት ብለው ተናግሮ ነበር። የአርቲስቱ ሰለሞን አሟሟት ሁኔታ ያልታወቀ ሲሆን የፋሲካ በዓልን ከቤተሰቦቹ ጋር ካሳለፈ በኋላ አመሻሽ ላይ ትንሽ ህመም ተሰማችኝ ብሎ ወደ ሆስፒታል እንደሄደ በዛው ህይወቱ እንዳለፈ ለመርዳት ተችሏል። ድምፃዊ ሰለሞን አንቺም ዜሮ ዜሮ እኔም ዜሮ ዜሮ በሚል ዘፋኙ ይበልጥ የሚታወቅ ዝነኛ ድምፃዊ ነበር። ድምፃዊ ሰለሞን የአንድ ሴት ልጅ አባት ነበር። መረጃው የመዝናኛ ሚዲያ ነው። የአፍሪካ ህብረት ዓለም አቀፍ አጋሮች ድጋፋቸውን በመቀነስ አፍሪካን እየፈተኑ ነው ሲል ገለጸም። የአፍሪካ ህብረት ኮሚሽን እንዳስታወቀው ቁልፍ ዓለም አቀፍ አጋሮች የእርዳታ መጠንን በመቀነስ በአፍሪካ ምርቶች ላይ አዲስ ታሪፎችን በመጣል አህጉሪቱን እየፈተኑ ይገኛሉ ብለዋል። የህብረቱ ሊቀመንበር ሙሐመድ አሊ ዩሱፍ በአዲስ አበባ በተካሄደው በአራተኛው ልዩ የስራ አፈጻጸም ምክር ቤት መክፈቻ ላይ ባደረጉት ንግግር ይህንኑ ሀሳብ አጉልተው አሳይተዋል። በተለይም ከአሜሪካ የሚገኘው እርዳታ መጠን መቀነስ እንዲሁም የአፍሪካ ዕድገትና ዕድል ህግ ሚዳው አግባ እና እንደ ጋቢ ያሉ የክትባት ህብረት ድጋፎች መዳከም በጤና በምግብ ዋስትናና በንግድ ላይ አሉታዊ ተጽዕኖ እያሳደረ መሆኑን ሊቀመንበሩ አመልክተዋል። ሞሐመድ ዩሱፍ አክለው በአፍሪካ ምርቶች ላይ ሊጣል የታሰበው አዲስ የታሪፍ ጭማሪ የአባል ሀገራትን ኢኮኖሚ ሊያዳክም እንደሚችል አስጠንቅቀዋል። አህጉሪቱ እነዚህን ተግዳሮቶች ለመቋቋም የራሷን የሀገር ውስጥ ሀብት ላይ በመተማመን የግል ዘርፉን፣ የውጭ ሀገር ነዋሪዎችን በማሳተፍ የገንዘብ ፍላጎት ልታሟላ እንደሚገባ አሳስበዋል። በተጨማሪም የአፍሪካ አህጉራዊ ነጻ የንግድ ቀጠናን ማጠናከር፣ ሙሉ በሙሉ ተግባራዊ ማድረግ የአሁኑን ፈተና ወደ ድል ለመቀየር ወሳኝ መሆኑን መሐመድ አስረድተዋል። የአባል ሀገራትን ገበያ ለመክፈትና ያሉትን የንግድ እንቅፋቶች በማንሳት የንግድ ልውውጡን ማሳደግ እንደሚገባም ጠቁመዋል። እነስጥልን አድማጭ ተመልካቾቻችን ይህ ባላገሩ ዜና ነው።